የምታውቁት ባለፉት 19 ዓመታት የኢትዮጵያ ብሔር ብሔረሰቦችና ህዝቦች ቀን ለ19 ዓመታት ተከብሯል። በተለይም ከሀገራዊ ለውጡ በፊት እና ከሀገራዊ ለውጡ በኋላ የበዓሉ አከባበር የተለያየ እንደነበር ሁላችን የምናውቀው ነው። ከሀገራዊ ለውጡ በፊት ከአንድነታችን፣ ከወንድማማችነታችን፣ ከህብረ ብሔራዊ አንድነታችን ይልቅ በልዩነቶቻችን ላይ ትኩረት ሰጠን እንሰራ ስለነበር በወንድማማች ህዝቦች መካከል ጥርጥርን፣ መከፋፈልን የፈጠረ አስተሳሰብ የነበረበት ሁኔታ እንደነበር እናስታውሳለን። ነገር ግን የኢትዮጵያ ብሔር ብሔረሰቦችና ህዝቦች ቀን ይከበር ነበር። በተለይ ባለፉት የለውጥ ዓመታት ግን እውነተኛ የፌዴራል ስርዓት ለመገንባት በምናደርገው ትግል አንዱ የፌዴራሊዝም ማሳያ መድረክ ሆኖ የኢትዮጵያ ብሔር ብሔረሰቦችና ህዝቦች ቀን በደመቀ ሁኔታ በክልሎች እየተከበረ መጥቷል። ይህ በዓል እንደምታውቁት በዓላማው ላይ ሲቀመጥ፣ ይህ በዓል እንዲከበር ፌዴሬሽን ምክር ቤት ሲወስን አንዱ የኢትዮጵያ ብሔር ብሔረሰቦችና ህዝቦች ማንነታቸውን እንዲገልጹበት ማንነታቸውን እንዲገልጹለት ራሳቸውን እንዲገልጹ ሌላውን እንዲያውቁ የሚያደርግ ነው። ሁለተኛው በዓሉ የሚከበርባቸው ክልሎች በተቻለ መጠን በበዓሉ ምክንያት ኢንቨስትመንት እንዲያስፋፉ ከተሞቻቸውን እንዲያሻሽሉ በዓሉ አንድ የህዝቦች መገለጫ ከመሆኑ እንደ አንድ የቱሪስት መስህብ እንድንጠቀምበት የሚያደርግ አላማ ይዞ ነው በዓሉ ሲከበር የቆየው። ከዚህ አንጻር ባለፉት ሰባት ዓመታት ይሄ በዓል ሲከበር እውነተኛ የፌዴራል ስርዓታችንን በሚያንጸባርቅ መልኩ በዓሉ ሲከበር ቆይቷል። በዚህ መሰረት የዘንድሮ በዓል ለሀያኛ ጊዜ እንዲከበር እቅድ አቅደን ወደ ተግባር ገብተናል። ስለሆነም የዘንድሮ በዓል ዲሞክራሲያዊ መግባባት ለህብረ ብሔራዊ አንድነት የሚል ነው። ዲሞክራሲያዊ አንድነት አንዱ ነው። ዲሞክራሲያዊ መግባባት ለህብረ ብሔራዊ አንድነት ነው። ለምንድን ነው ይህንን መሪ ቃል የመረጥ ነው ብላችሁ ከወሰዳችሁ ይህ መሪ ቃል በወሳኝነት ትኩረት የሚያደርገው ይህ ዓመት የኢትዮጵያ ህዝቦች በልዩነቶቻቸው ላይ በስፋት የሚመክሩበትና የሀገራዊ የምክክር መድረካችን የዋና ዋና ጉዳዮች ሀገራዊ ምክክር የሚደረግበትና የህዝቦች ጥያቄ መልስ ያገኝበታል ተብሎ የሚታሰቡ መሰረታዊ ጥያቄዎች በኤሊቶች መካከል ውይይት የሚደረግበት ዓመት በመሆኑና ይሄ ደግሞ ለሀገራዊ መግባባትና ለዲሞክራሲ ስርዓት ግንባታችን የራሱ የሆነ አስተዋጽኦ ስለሚኖረው አንዱ የመሪ ቃሉ አካል ሆኖ ተይዟል። ሁለተኛው ህብረ ብሔራዊነት ነው የሚለው ህብረ ብሔራዊነት ኢትዮጵያ እንደምታውቁት የብዙ ማንነቶች ሀገር ናት። የብዙ ብሔሮች፣ ብሔረሰቦች እና ህዝቦች ሀገር ናት። ኢትዮጵያ ውስጥ ዋናና ተከታይ የለም። ሁሉም የኢትዮጵያ ብሔር ብሔረሰቦች እኩል ናቸው።